ሐረግ ድራማ ክፍል 88 ምን ይከሰታል? እንደምታወቀው ቢኒ ተመቷል ወይንም ተገድሏል። ስለዚህ ገዳዩ ሁለት ይመስሉኛል። ምክንያቱም ያፌትን አሳስሮት ነበር። ያፌት ከእስር ቤት ወጥቷል እንደሚያስገድለው አምጡልኝ ብሎ ተናግሯል። ያው ጋርዶቹን ማለት ነው እና ይመስለኛል ያው እንግዲህ ቢኒ በጨለማ እየሄደ ነበር የተመታው ማለት ነው። የመጀመሪያው የመታው ሰውዬ አልመታውም፣ ራሱ ቢኒ መቶታል ማለት ነው። የሁለተኛው ግን ሁለተኛ የመታው አቤል ይመስለኛል። ምክንያቱም አቤል እና ቢኒ አይዋደድም አይዋደዱም በጽዮን ምክንያት ማለት ነው። እና ሁለተኛ ደግሞ ኤፍራታ ለኤፍራታ ገንዘቡን ማን የላከላት ማን ይመስላችኋል? ማን ይመስላችኋል ገንዘቡን የላከላት? ናታን ነው ገንዘቡን የላከላት ማለት ነው። ምክንያቱ ቤዚ ከኤፍራታ ጋር ስታወራ አዳምጧት ነበረ በክፍል ሰማኒያ ስድስት ካስታወሳችሁ ገንዘቡን ይሰጥሻለሁ ስትል እሱ በመስኮቱ ነው ሲያዳምጥ ነበረ። እንደዚሁም ያው ኤፍራታ አላስተዋችም እንጂ አላስተላችሁም እንጂ ስትጠይቃት እንዳላከችላት ኤፍራታ ስትነግራት፣ ቤዚ እንዳላከችላት ስትነግራት ማሰብ ነበራት ባይተና ማለት ነው። እናቷ አይቷት ነበረ። በሁለተኛ ደረጃ ሉሊት ያው እንግዲህ በጭካኔ በተሞላበት ሁኔታ እንግዲህ ጣቶቿን፣ ጥፍሮቿን ነቃቅለዋል ማለት ነው። ነቃቅለው በር ላይ ጥለዋታል። እና ስለዚህ ሉሊት ከዚህ በኋላ ትፈራለች። ምንም አታንገራግርም። ያሏትን ነገር በደንብ ነው የምትሰራው ማለት ነው። ሰው ግደይ ቢሏት ትገድላለች። በጣም ፈርታለች ማለት ነው። በጣም ፈርታለች እና ሁለተኛ ደግሞ የያፌት ያፌት አንድ ቀን አድሮ እስር ቤት ነው የተለቀቀው ማለት ነው። እንዴት ተለቀቀ? በምን ተለቀቀ? ያው ዳኛ ተቀይሮ ነበረ አቃቢ ሕግም ተቀይሮ ነበረ። እንዴት ተለቀቀ? ያው እንግዲህ ያፌት ሀያ ላለው ያፌት ያው እንግዲህ ሀያል አለው ማለት ነው። ምክንያቱም የታሰረው በድን ዛጨስ ነው። ስለዚህ ወጣ በአንድ ቀን ማለት ነው እና እና ያፌት እንደተለቀቀ ወደ ቤት ነው የሄደው። ኤፍራታም ያፌት መታሰሩን አታውቅም፣ ምክንያቱም አልነገራትም። ስለዚህ ያፌት ብሩንም ማገኘው ቤት ማለት ነው። ተጠራጥሯታል ኤፍራታን እንዲከታተሉለት ለጋርዶቹም ተናግሯል ማለት ነው። ምክንያቱም ኤፍራታን በጣም ነው የሚጠረጥራት በጣም እና ስለዚህ ገንዘቡ ከየት መጣ ብሎ ሲጠይቃት እሷም የመለሰችለት ያጠራቀም ገንዘብ ነበረ ብላ መለሰችለት ማለት ነው። ያፌት ምንም አያውቅም እንግዲህ፣ ምን ይራት ምን ይራራት ስለማያውቅ እንደዛ ብላ መለሰችለት ማለት ነው። ያምናታል ላያምናትም እሱን እንግዲህ እናያለን ማለት ነው። እንደዚሁ የጓደኛ አዲሷ ጓደኛ ማለት ነው። እናታቸው በጣም ተጠራጣሪ ናት። በጣም ትጠራጠራለች፣ ልጆቿን ሳይቀር ትጠራጠራለች። ያው እንግዲህ የናታን ጓደኛ እናቷን ናታ ስራ እንድታስገባላ ስጠይቃት ምን እየጨቀጨቀች ነው እንዲ ብላ ስጠይቃት አይደለም ብላ መለሰች። በዛ መሀል ወንድሟ ወይንም ልጇ ከክላሱ ወጣ ስልክ እያወራ ነው። እየሳቀ ነው። ምክንያቱም ከቤዚን ከስንት ጊዜ በኋላ ቤዚን ስላገኛት አፍቃ የሚያፈቅራት ልጅ ቤዚን ስላገኛት በጣም ደስተኛ ነው እና እየሳቀ ነበረ። በቤት ውስጥ ለመጀመሪያ ጊዜ ሲስቅ ማለት ነው። እንደዚሁም እና እናትየዋ ተጠራጥራለች። እናትየዋ ያው የአፌ ተቀናቃኝ ናት እንግዲህ በድርጅቷ ያው ከምን ይመጣብኛል እያለች በጣም ፈርታለች ማለት ነው እንግዲህ የምትሰራው ባይታወቅም ማለት ነው። የሆነ ወንጀል ትሰራለች ማለት ነው፣ ምክንያቱም ልጆቿን እስከ መጠራጠር ድረስ ስትደርስ ማለት ነው። ያው እንግዲህ በስተመጨረሻ መጨረሻ ደግሞ ቢኒ መሞቱን ለዳግም ተነገረው። ለዳግም የነገረው ደግሞ አቤላ ይመስለኛል ማለት ነው። ስለዚህ ዳግም ደግሞ እያለቀሰ ለ ጽዮን ደወለላ ጽዮን ደግሞ ደንግጣ ምን ማለት እንዳለባት አላወቀችም ነበረ ማለት ነው፣ ወደቀች። በዛ መሀል ኤፍራታ ይቅርታ፣ ቤዚ ስልኩን አንስታ ስሰማ እንደዚሁ እሷም ወደቀች። ናታን ምን ሆንሽ እያላት ነበር ማለት ነው። በስተ መጨረሻ ናታን ስልኩን ሲያናግር ዳግም ቢኒ እንደሞተ ተነገረው ማለት ነው። ስለዚህ ናታንም ደንግጦ በሩ ተንኳኳ ማለት ነው። ቢንያምን እንደ ሎሊት በር ላይ ይጥሉት ይሆን አይጥሉትም ይሆን፣ ወይንም አግተው የወስዱት ይሆን ሌላ ቦታ ያስቀምጡት ይሆን፣ ይሞት ይሆን ይድን ይሆን የሚለውን ደግሞ በክፍል ስልሳ ዘጠኝ እንተነተንላችኋለን ማለት ነው። ውድ ጓደኞቼ፣ ውድ ሀገሬ ልጆች ሰብስክራይብ አድርጉኝ ላይክ አድርጉኝ ማለት ነው። እንደዚሁም ወዳችሁ ለምታዩኝ አመሰግናለሁኝ። አስተያየታችሁ በኮሜንት አሳውቀኝ ማለት ነው።